ዲያስፖራ ቁጥር ሶስት ብሎክ ተለቀቀ። እንኳን ደስ አላችሁ። በድርጅቱ ተይዞ የቆየውንና እስከዛሬ ከተለቀቁ ብሎኮቻችን ለየት የሚያደርገው በብዙዎች ዘንድ ተመራጭ የሆነው በጉጉስ ሲጠበቅ የነበረው የመጨረሻ ብሎክ ለሽያጭ ወጣ። ይህ ብሎክ ከሌሎቹ ለየት የሚያደርገው አንደኛ፣ ለአንድ አባወራ አንድ ሊፍት መኖሩ፣ ሁለተኛ፣ ሁሉም ቤቶቻችን ግርግዳ የማይጋሩ መሆናቸው፣ ሶስተኛ፣ ሙሉ በሙሉ የከተማ እይታ ወይንም የጠዋት ፀሐይ የሚያገኛቸው በመሆናቸው አራተኛና ዋነኛው አራት ቤት ለገዛ አንድ ቤት በነፃ። ታዲያ ምን ይጠብቃሉ? 60 የባንክ አማራጭ እስከ 30 ዓመት እየኖራችሁበት የምትከፍሉትን ለ8 ፐርሰንት ቅድመ ክፍያ ይዘን እየጠበቅናችሁ ነው። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለበለጠ መረጃ ታች ባለው ስልካችን ይደውሉልን። ቲሚሲ ሪል ስቴት የሁሉም ሰው ምርጫ። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። በሎስ አንጀለስ የተቀሰቀሰውን አመፅ ለመቆጣጠር ፕሬዚዳንት ትራምፕ 2000 ወታደሮች አሰማርተዋል። እየተወሰደ ያለውን ሕገወጥ ስደተኞችን የማስወጣት እርምጃን በመቃወም ከአርብ ጀምሮ አመፅ መቀስቀሱ ይነገራል። በሳምንቱ በተወሰደ እርምጃ ከመቶ በላይ ሰነድ አልባ ስደተኞች መታሰራቸው ለአመፁ መቀጣጠል ምክንያት መሆኑ ይነገራል። ትላንት ሌሊት በከተማው ሰልፈኞች ከፖሊስ ጋር ሲጋጩ ፖሊስ አስለቃሽ ጢስ መተኮሱ ታውቋል። የካሊፎርኒያ ዲሞክራት መሪዎች አመፀኞችን መቆጣጠር ባለመቻላቸው ፕሬዝዳንቱ ወታደሮች ለማሰማራት መገደዳቸው ተገልጿል። ፕሬዝዳንቱ ብሔራዊ ዘብ ሲያንቀሳቀሱ ያሁኑ የመጀመሪያቸው አይደለም። ከአምስት ዓመት በፊት የጆርጅ ፍሎይድን መገደል ተከትሎ የበርካታ ግዛት አስተዳዳሪዎች የተቃውሞ ሰልፍ ወደ ተቀሰቀሰበት ዋሽንግተን ዲሲ ወታደሮች እንዲልኩ መጠየቃቸው ይታወሳል። ምንም እንኳን አስተዳዳሪዎቹ ወታደሮቻቸውን ለመላክ ፈቃደኛ ባይሆኑም። በአሜሪካ ህግ በአጠቃላይ የፌዴራል ጦር ኃይሎች በጣም ከአቅም በላይ ካልሆነ በቀር ሰላማዊ ሰዎች ወይም ዜጎቻቸው በተካፈሉበት እንዲህ ያለ የህግ ማስከበር ሂደት እንዲሳተፉ አይፈቀድላቸውም። ቢሳተፉ እንኳን የተገደበ ተሳትፎ ነው ያላቸው። በሎስ አንጀለስ በተፈጠረው ሁኔታ ጦሩ ህገወጥ ስደተኞችን የማስወጣት ተግባር የሚያከናውኑ ህግ አስከባሪዎችን የመጠበቅ ሚናም እንደተሰጠው ተመልክቷል። በሎስ አንጀለስ ተቃውሞና አመፅ ተባብሶ የቀጠለ ሲሆን ኋይት ሀውስ መግለጫ አውጥቷል። በሎስ አንጀለስ ሰነድ አልባ ሰዎችን ወይም ደግሞ ስደተኞችን በቁጥጥር ስር ለማዋል የተንቀሳቀሱ የፌዴራል የጸጥታ ሰራተኞችና ህግ አስከባሪዎች ላይ ጥቃት ተሰንዝሯል ሲል ይገልጻል። ይህ እርምጃም ህገወጥ ወንጀለኞችን ወደ ዩናይትድ ስቴትስ ወይም ደግሞ በአሜሪካ ላይ የሚያደርጉትን ወረራ ለማስቆምና ለመቀልበስ ወሳኝ ነው። በዚህ ብጥብጥ ወቅት የካሊፎርኒያ ደካማ የዲሞክራት መሪዎች ዜጎቻቸውን የመጠበቅ ኃላፊነታቸውን ሙሉ በሙሉ ትተውታል። ለዚህም ነው ፕሬዝዳንት ትራምፕ እየተባባሰ የመጣውን ህገ ወጥነት ለመቆጣጠር ሁለት ሺህ የጸጥታ ኃይሎችን ለማሰማራት ትዕዛዝ የፈረሙት ብሏል ዋይት ሃውስ። በዚሁ መግለጫውም በግል ንብረት ላይ ለሚደርስ ማንኛውም ጥቃት ወይም ጥፋት ምንም ትዕግስት የለንም ሲልም አስጠንቅቋል። የኤፍቢአይ ምክትል ዳይሬክተር በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ደግሞ ተቃዋሚዎችን እናንተ ትርምስ ትፈጥራላችሁ፣ እኛ ደግሞ ለእጃችሁ ካቴናም እናመጣለን። ህግና ስርዓት ይሰፍናል ሲሉ አስጠንቅቀዋል። በበኩላቸው ዘመቻውን እያደናቀፉ በርካታ ግለሰቦች መታሰራቸውንም እንዲሁ አመልክተዋል። በኮሎምቢያ ዋና ከተማ ቦጎታም የምርጫ ቅስቀሳ ላይ የነበሩ የኮሎምቢያ ፕሬዝዳንታዊ እጩ በጥይት ተመቱ። ፕሬዝዳንታዊ እጩ ሁለት ጊዜ ጭንቅላታቸው ላይ በጥይት መመታታቸውን ዘገቦች አመልክተዋል። የ39 ዓመቱ ሚጌል ኡርቤ ጥቃት የደረሰባቸው ቅዳሜ ዕለት በአንድ መናፈሻ ውስጥ ለተሰበሰቡ ጥቂት ሰዎች ንግግር ሲያደርጉ ነው ተብሏል። ፖሊስ በቦታው የ15 ዓመት ተጠርጣሪ በቁጥጥር ስር መዋሉን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ፓርቲያቸው በፕሬዝዳንታዊ እጩ ላይ የደረሰውን ጥቃት አውግዞ የፖለቲካ መሪን ሕይወት፣ ዲሞክራሲና በኮሎምቢያ ውስጥ ያለውን ነፃነት አደጋ ላይ ይጥላል ብሏል። ጥቃቱን በስልክ ተቀርጾ በማኅበራዊ ሚዲያ ላይ የተጋራው ተንቀሳቃሽ ምስል ንግግር በሚያደርጉበት መካከል የተተኮሰባቸው ጥይት ጭንቅላታቸውን ሲመታና በዙሪያቸው የተሰባሰቡ ሰዎች ተደናግጠው ሲሮጡ አሳይቷል። ፕሬዝዳንት ጉስታቮ ፔትሮ ጥቃቱን በግለሰብ ላይ ብቻ ሳይሆን በዲሞክራሲ ላይ የተፈጸመ የኃይል እርምጃ ነው ሲሉ አጥብቀው አውግዘዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮም ጥቃቱን ዲሞክራሲ ላይ የተቃጣ ቀጥተኛ አደጋ ነው ሲሉ አውግዘዋል። የብሪታንያ ወታደር ኬንያ ውስጥ በአስገድዶ መድፈር ወንጀል ተከሰሰ። ወታደሩ ወንጀሉን የፈጸመው ከዋና ከተማ ናይሮቢ 200 ኪሎ ሜትር ርቀት ላይ በሚገኝ የብሪታንያ የጦር ካምፕ አቅራቢያ ነው ተብሏል። በርካታ ወታደሮች ተዝናንተውበታል በተባለ አንድ መጠጥ ቤት ነው ስሙ ያልተጠቀሰው ወታደር አስገድዶ የደፈረው ተብሏል። ይኸው የብሪታንያ ወታደር ተይዞ ምርመራ እየተካሄደበት ሲሆን የብሪታንያ መከላከያ ሚኒስቴርም አባሉ ኬንያ ውስጥ ስለ መታሰሩ ማረጋገጫ አውጥቷል። በጦር ኃይላችን ውስጥ እንዲህ ያለ ወንጀል ምንም አይነት ቦታም የለውም ብሏል ሚኒስቴሩ። በተመሳሳይ ስፍራም ከ12 ዓመታት በፊት ሌላ የብሪታንያ ወታደር አንዲት ሴት ገድሏል ተብሎ መከሰሱን ዘገቦች አመልክተዋል። የአንድ ልጅ እናት የነበረችው የ21 ዓመቷ ወጣት በተገደለችበት ምሽት ከብሪታንያ ወታደሮች ጋር አብራ እንደ ነበረች ከታወቀ በኋላ አንድ ወታደር ተይዞ መታሰሩ ተመልክቷል። የብሪታንያ ጦር ኃይል በየዓመቱ ስድስት ባታሊዮን ጦር ወደ ኬንያ እየላከ ስልጠና ለመስጠት ከናይሮቢ ጋር ስምምነት ደርሷል። ይህ አዋዜ ነው። ዲያስፖራ ቁጥር 3 ብሎ ተለቀቀ። እንኳን ደስ አላችሁ። በድርጅቱ ተይዞ የቆየውንና እስከ ዛሬ ከተለቀቁ ብሎኮቻችን ለየት የሚያደርገው በብዙዎች ዘንድ ተመራጭ የሆነው በጉጉት ሲጠበቅ የነበረው የመጨረሻ ብሎክ ለሽያጭ ወጣ። ይህ ብሎክ ከሌሎቹ ለየት የሚያደርገው አንደኛ፣ ለአንድ አባወራ አንድ ሊፍት መኖሩ፣ ሁለተኛ፣ ሁሉም ቤቶቻችን ግርግዳ የማይጋሩ መሆናቸው፣ ሶስተኛ፣ ሙሉ በሙሉ የከተማ እይታ ወይንም የጠዋት ፀሐይ የሚያገኛቸው በመሆናቸው አራተኛና ዋነኛው አራት ቤት ለገዛ አንድ ቤት በነፃ። ታዲያ ምን ይጠብቃሉ? 60% የባንክ አማራጭ እስከ 30 ዓመት እየኖራችሁበት የምትከፍሉትን፣ ለ8% ቅድመ ክፍያ ይዘን እየጠበቅናችሁ ነው። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለበለጠ መረጃ ታች ባለው ስልካችን ይደውሉልን። ቲኤምሲ ሪል ስቴት የሁሉም ሰው ምርጫ።